ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች፣ ይህ ልዩ መረጃችን ነው። በዛሬ ልዩ መረጃችን እንግዶች አሉኝ። እንግዶች አቶ ለአከ ምስክር ከጊዜያዊ የሰብአዊ ድጋፍ አሰባሳቢ ኮሚቴ ሰብሳቢ፣ እንደዚሁም ደግሞ ዶክተር ቴዎድሮስ አዘነ የአማራ ኮሚኒቲ በቶሮንቶና አካባቢው ሰብሳቢ አብረውኝ አሉ። እንግዶች ሁለታችሁም ስለተገኛችሁ በጣም አመሰግናለሁ። እኛም እናመሰግናለን ማዛ ሮሃ እኔም አመሰግናለሁ። መልካም እንግዲህ የተገናኘንበት ዋነኛ ዓላማ እንግዲህ በተለያዩ ቦታዎች ላይ በጦርነት ለተጎዱ ወገኖቻችን የሰብአዊ እርዳታ ድጋፍ አሰባሰቦች በተለያዩ ቦታዎች ላይ እየተደረጉ ነው። ይህንንም እንግዲህ በጊዜያዊነት ሰብሳቢ ሆነው እየመሩ ያሉት አቶ ለአከ ምስክር ናቸው። አቶ ለአከ እስቲ ወደ እርስዎ ልምጣና አሁን የተገናኘንበት በመጪው ቅዳሜ፣ እንግዲህ የሚዘጋጅ ፕሮግራም አለ። ቀኑን ከተሳሳትኩ በኋላ ላይ ዶክተር ቴዎድሮስም አቶ ለአከም ልታርሙኝ ትችላላችሁ። የሚዘጋጅ ዝግጅት አለ። ወደ እሱ ከመምጣታችን በፊት እናንተ እንማናችሁ? ምንድን ነው ኃላፊነታችሁ? አሁን ሲያዘጋጃችሁት ያለው ነገር ምንድን ነው የሚለውን መጀመሪያ ከአቶ ለአከል ጀምርና ወደ ዶክተር ቴዎድሮስ ይሄዳለሁ። እሺ ማዛ አመሰግናለሁ። በመጀመሪያ የአንችን ፕሮግራም አድማጮችሽን፣ እንዲሁም ሁላችሁም ለምታደርጉልን ድጋፍ በዚህ ስራ ላይ ከልብ አመሰግናለሁ። በራሴና በኮሚቴው ስም ሆኜ እንግዲህ ይሄ የሰብአዊ እርዳታ አሰባሳቢ ኮሚቴ ከተቋቋመ አሁን በግምት ወደ ሶስት ወር ሊሞላን ነው። እኛም ወደ ስራችን መጨረሻ የተዳረስን ነው። እንደምታቂው ወይም ሌላው ሕዝብ እንደሚያውቀው ከአራቱም ክፍለ ሀገራት የተወጣጡ አመራሮች በየክፍል ሀገራቱ ለደረሰው ጉዳት ማለትም በዚህ በጦርነቱ በደረሰው ጉዳት፣ በዛ ላይ አሻራችንን ለመተው አሰባስበውን ከነሱ ሪሊ የመመሪያ ወስደን እነሱ በሚያስተዳድሩት ቀጠናዎች ውስጥ በሙሉ እርዳታ ለማድረግ የተነሳነሳንበት አላማ ነው። እግዚአብሔር ይመስገን እንግዲህ እስካሁን ስራችንን ሰርተን ያለንበት ደረጃ ደርሰናል። ይህን ይዘን የተንቀሳቀስነው በአጭሩ ማዛ እንግዲህ፣ ሰፋ አድርጌ ደግሞ ዲቴል ጥያቄ ካለሽ መልሳለሁ። አመሰግናለሁ። እሺ ዶክተር ወደ እርሶ ልምጣ። ራሶትን ያስተዋውቅልን እና ከዛ ቀጥለው ደግሞ አሁን እየሰራችሁት ስላለው ስራ ለአድማጭ ተመልካቾች ቢያብራሩልን። ቴዎድሮስ ከጣው አዘነ እባላለሁ። የምኖረው በቶሮንቶ አካባቢ ነው እና የአማራ ኮሚኒቲ በቶሮንቶና አካባቢው ሰብሳቢ ነኝ። በዚህም አጋጣሚ በአጠቃላይ የሮሃ ቲቪ በአማራው የሕልውና ትግል ላይ የሚያደርገውን አስተዋጽኦ ከፍተኛ መሆኑን እና ዛሬም ይህንን እድል ስለሰጠን በራሴና በማህበር አባሎቻችን ስም እጅግ አመሰግናለሁ። በትግሉ መስክ በመስክ ላይ የሚገኙ እህት ወንድሞቻችን ፋኖቻችን በጠየቁትና በፈቀዱት ነፃ በወጡ አካባቢዎች ለደረሰው የረሃብ አደጋ አስቸኳይ እርዳታ እንዲሰበሰብ ጊዜያዊ ኮሚቴ አቋቁሞ ላለፈው ሁለት ወራት በየከተሞቹ የእርዳታ ማሰባሰብ ተግባርን ሲያደርጉ ቆይተዋል። ህዝቡም በነቂስ በመውጣት ድጋፉን እያደረገ ሰንብቷል። አሁንም በእኛ አካባቢ በቶሮንቶ እና በእኛ ዙሪያ የሚደረገው የአማራና የአማራን ኮዝ ደጋፊዎች መጥተው እርዳታቸውን እንዲያደርጉ ጥያቄ እየጠየቅን ነው። እንግዲህ ይሄ ነው እንግዲህ በእኛ በኩል ያለው በደንብ ተሰምቶኛል። እንግዲህ በቶሮንቶ ከሚካሄደው ፕሮግራም በተጨማሪ አቶ ላከ ወደ እርሶ ልምጣና በተለያዩ አካባቢዎች ላይ ያደረጋችሁ ያለውን ነገር ያስተዋውቁልኝና ከዛ ግን በቀጥታ ወደ ዶክተር ወስጀው በቶሮንቶ የሚካሄደው የገቢ ማሰባሰቢያ ፕሮግራም መቼ ይካሄዳል? እንደገና ቦታውስ የት ነው? ከዚህ በፊትስ እንግዲህ ሰው ካደረገው እንቅስቃሴ፣ እንደገና ወደፊትስ ምንድን ነው የሚጠበቀው የሚለውን ወደ እርስዎ እመጣለሁ። አቶ ለአከ ግን ለመግቢያም እንግዲህ እንደተናገሩት በተለያዩ ቦታዎች ላይ ያለፉትን ሶስት ወራት በዚህ እንቅስቃሴ ውስጥ እንዳላችሁ እኔም አይቻለው አንዳንድ ቦታዎችን ላይ በአካል ተገኝቼ ይሄንኑ የገቢ ማሰባሰቢያ ለመከታተል ችያለው። አሁን እንዳጠቃላይ የት የት ከተማዎች ላይ ከቶሮንቶ በተጨማሪ አለ የሚለውን ወደ እርስዎ ላምጣ። እሺ፣ ያመሰግናለሁ ማዛ። እንግዲህ አሁን በምነጋገርበት ሰዓት በዛሬው ዕለት በኔቫዳ፣ በዛሬው ምሽት ማለት ነው፣ ኔቫዳ ሎስ ቬገስ ትልቅ ዝግጅት ተደርጓል። ከዛ የሚቀጥለው በየአሁኑ ፊታችን ያለው ቅዳሜ ነው። ቶሮንቶ ነው የሚሆነው እዛ ላይ እኔም እራሴ እገኛለሁ። ከዛ በኋላ የሚቀጥለው ኤፕሪል አምስት ወይም ኤፕሪል ፊፍት ላይ በዲሲ ነው። እዛም እንግዲህ እኔም ራሴ እገኛለሁ። ኮሚቴያችን አባላቶች በሙሉ ይገኛሉ። የቀሩን ኢቨንቶች እነዚህ ናቸው። ግን ወደኋላ አንድ ስንል ባለፈው ቅዳሜ ለታ በለንደን ኦንታሪዮ በጣም ጥሩ የደመቀ ዝግጅት ተደርጎ ደስ የሚል ውጤት ያመጣልን በተለይም እኔም አማራ ነኝ በሚል መንፈስ በርካታ በርካታ ወገኖቻችን የሀገራችን ሰዎች የተካፈሉበት ስለነበረ ይችንም ጊዜ በመጠቀም ወንድ ቤ ዮሴፍንም ያንን ያስተባበሩ በጣም ላመሰግነው ወዳለው፣ ህዝቡንም የተሳተፈውንም። አሁንም ቶሮንቶ በምንሄድበት ጊዜ መንፈሱ ያንም የሆነው ይሄ አማራን ብቻ የሚመለከት ሳይሆን እኔንም ይመለከተኛል ያለ ኢትዮጵያዊ፣ ሰብአዊ የሆነ ሰው ሁሉ ብቅ ብሎ የሚለግስበትና ማነቱ የሚገልጽበት ነው። ሰው መሆን ብቻ ነው የሚጠበቀው በዚህ ስራ ላይ እንግዲህ ይህን ይመስላል። በአጭር ጊዜ ያለን ለረጅም ጊዜ እንግዲህ የዚህ ኮሚቴ አንዱ ኃላፊነት ቋሚ ስራ የሚሰራበትን ማመቻቸት ስለሆነ በዛም ላይ ውይይት ጀምረን ስራ እየሰራን እንገኛለን። እንግዲህ ደግሞ በዛ ራሱን በቻለዋል ወደፊት እንገናኛለን ብዬ አስባለሁ። ማዛ አመሰግናለሁ አመሰግናለሁ። ዶክተር ወደ እርሶ ልምጣና እንግዲህ በአሁኑ ሰዓት መሬት ላይ ያሉ ወንድሞቻችን በሚቆጣጠሯቸው ቀጠናዎች ላይ በጦርነቱ ምክንያት ጉዳት ለደረሰባቸው ወገኖች ትልቅ ርብርብ እየተካሄደ ነው። በዚህ ሂደት ውስጥ እንግዲህ ብዙ ጥያቄዎች ሊኖሩን ይችላሉ፣ ብዙ ልዩነቶች ሊኖሩን ይችላሉ ግን ደግሞ የጋራ ጠላት አለን ብለው ጭምር በዘመቻ አንድነት በራሳቸው እየተሳተፉ እየሰሩ ይገኛሉ። እኛም ደግሞ እንደ ህዝብ እዚህ የሚመለከተን ሰብአዊ ድጋፍ ነው ብላችሁ በተለያዩ ቅድም አቶ ለአከ የጠቀሷቸው ቦታዎችም እንደ ጊዜ በኦንላይንም የሚደረጉትን ለመታዘብ ችያለሁ። አሁንም እንግዲህ በቶሮንቶና አካባቢው ላለው ማህበረሰብ እርስ እንደ አንድ የማህበረሰብ ሰብሳቢም እንደ አንድ አማራም ደግሞ ሰዎች በዚህ ሁሉ የፖለቲካ ልዩነት ወይም በዚህ ሁሉ ውጣ ውረድ ውስጥ በጋራ የሚሰባሰብበት መድረክ እንደተዘጋጀ አምናለው እና እንግዲህ መቼ ነው የሚዘጋጀው? የት ነው የሚዘጋጀው? ምንድን ነው የሚዘጋጀው? ከሰው ውስጥ ምን ይጠበቃል የሚለውን ነገር እንደው መልእክት ቢያስተላልፉልን። ኦኬ፣ ማዛ በጣም አመሰግናለው። በእርግጥ የደረሰው አደጋ ሰው ሰራሽ እና በተፈጥሮ የደረሰ አደጋ ነው። ማዳበሪያ ሊደርሰው የሚገባ ምርጥ ዘር ሊደርሰው የሚገባው የአማራ ገበሬ ሳይደርሰው በመቅረቱ እንደምንም ደግሞ ከየአካባቢው ፈልጎ ደግሞ የዘራውንና ያመረተውን ምርጥ ደግሞ አውድማ ላይ ሳይወድቅ በፊት በክምር ላይ በሚገኝበት ደረጃ ላይ በማቃጠል ኢሰብአዊ የሆነ እርምጃ እየተወሰደ ይህንን ያደረጉ ሰዎች እና በተፈጥሮ ደግሞ እንግዲህ የተፈጥሮ ሚዛን በመጓደል ደግሞ የደረሰ አደጋ ነው እና ይህንን አደጋ ለመቋቋም አማራ ብቻ መሆን ሳይሆን የሚጠበቀው ማንኛውም ሰው የሆነ ሁሉ ይሄ ነገር ሊመለከተው ይችላል፣ አደጋው የጋራ ስለሆነ ድጋፍ ለማድረግም ደግሞ በአንድ ላይ ተገናኝተን ህዝባችንን ለማዳን መሞከር እና ያሉ ልዩነቶች ቢኖሩ መቼም ሁለት እግርም ቢሆን በመንገድ ላይ ሊጋጭ ይችላል። ችግር ያለባቸው ሁኔታዎች ካሉ ተቀምጦ መፍታት ይቻላል። ሰው ግን የሚርበውና የሚጠማው እስከሆነ ድረስ ያንን እየተመለከቱ መቀመጥ አግባብ ይሆናል ብለን አናስብም እና ይህንን ለማድረግ እንግዲህ እኛ ማርች ሀያ ዘጠኝ ከቀኑ ወይም አዎ ከቀኑ ፋይቭ ፒኤም እስከ ኢለቨን ፒኤም በዶላንድ ዶናልድ ፎርቲ እዚያው ፍላየሩ ላይም ተጠቅሷል። ዶናልድ ፎርቲ በሚባለው አዳራሽ ስብሰባችንን እናደርጋለን። አሁን አቶ ለአከ እንደጠቀሰው የሎንደን ኦንታሪዮ፣ የኪችነር ወተርሎ የኪንግስተን አካባቢ የሆኑ የማህበሮቻችን አባላት እና ደጋፊዎቻችን በሙሉ በዚህ አጋጣሚ ላይ ይገኛሉ ብለን በዚህ በዓል ላይ ይገኛሉ ብለን ተስፋ እናደርጋለን። በዚህም አጋጣሚ ጥሪያችንን እናስተላልፋለን። ስለተደረገልን ነገር ሁሉ አመሰግናለሁ። በጣም አመሰግናለሁ ዶክተር ምናልባት ወደ አቶ ለአከ ልምጣና አቶ ለአከ ብዙ ጊዜ የሚነሳ ጥያቄ አለ እንግዲህ በዚህ ሂደት ውስጥ ብዙ የተበላሹ ፖለቲካዎች የተበላሹ አጀንዳዎች ስለመጡ ሰዎች አንዳንድ ነገሮችን በጥያቄ ሊያነሱ ይችላሉ እንደገና እናንተም እንደ መሪ ፊት ለፊት አውጥተን እንደ ሚዲያ የምናናግራችሁ ገንዘባቸውን የሚሰጡ ሰዎች ይሄ በዚህ ሂደት ውስጥ መተማመንን ልባቸውን እርፍ የሚያደርግ እውነትም ለተቸገረ ወገናቸው ለተጎዳ ወገናቸው የሚደርስበትን መንገድ ማወቅ ማረጋገጥ ይፈልጋሉ። ከብዙ ኤክስፔሪየንሶች በመነሳት ከዚህ ቀደም ከነበሩ ነገሮች በመነሳት ብዙ ጥያቄዎችን ያነሳሉ እና እንደናንተ አይነት ሰዎች ደግሞ ወጥተው ፊት ለፊት ኃላፊነት ሲቀበሉ በእርግጥ ከዚህ በፊትም በሮሃ ሚዲያም አስተላልፈናል በአራቱም ቀጠናዎች ላይ የሚገኙት የአማራ ፋኖ አመራሮች ወጥተው ተቋሙንም ፋናንም እንደ ተቋም እናንተንም ደግሞ እንደ ግለሰብ ውክልና መስጠታቸውን ወይም ደግሞ ይሄንን ጊዜያዊ የሰብአዊ ድጋፍ እንድታሰባስቡላቸው ውክልና መስጠታቸውን ተናግረዋል። ይህንን ደግሞ በየጊዜው ማስታወስ ያስፈልጋል፣ መናገር ያስፈልጋል፣ መተማመኛ መስጠት ያስፈልጋል። ስንተማመን ነውና የተቻለውን ነገር ማድረግ የሚቻለው። ስለዚህ በዚህ ጉዳይ ላይ እንደው ልሰጧቸው የሚገባ አስተያየቶች ካሉ ወደ እርስዎ ላምጣ። እሺ ማዛ፣ በጣም አመሰግናለሁ። ይሄ በእውነት መሰረታዊ ጥያቄና ሰው ነኝ የሚል ሁሉ እንኳንስ ኢትዮጵያዊ እንኳንስ አማራ እንኳንስ ከዛ ቤተሰብ የወጣ ሌላውም የውጭውም ዜጋ የሚጠይቀው የሚቆረቆርበት የሚያስብበት ጉዳይ ስለሆነ ይህን ጥያቄ በመጠየቅሽ በጣም አመሰግናለሁ። እንግዲህ እንደምናውቀው ለረጅም ጊዜ የአማራ ህዝብ ብዙ አይነት ደባ፣ ብዙ አይነት ሸር የተሰራበት ግን በየዋህነት በፍቅር አቅፎ ሌላውን ደግፎ ሌላው ሲጎዳ ይበልጥብኛል እሱ በማለት ያለውን አውጥቶ በመርዳት ተባብሮ የኖረ ነው። በዚችም ሀገር ላይ በኢትዮጵያ ላይ በጣም በጣም ሪሊ ሳክሪፋይስ አድርጎ ራሱን ሌላው በማስቀደም የኖረ ህዝብ ነው። የሀምሳ ዓመት ጉዟችንን የሀምሳ ዓመት ታሪካችንን ብናይም እንግዲህ አማራው እንዳይደራጅ አማራው እንዳይሰበስብ በተቻለ መጠን ብዙ ብዙ ብዙ ሸር ደባ ተደርጎበት በኋላም ደግሞ ወደ አደጋ እና ራሱ እንዳይኖር እንዲጠፋ ተፈርዶበት ትልቅ ጦርነት አሁን የተከፈተበት እዛ ደረጃ ላይ ነው ያለ ነው። በዚህ ጊዜ በዚህ ጊዜ አማራ ነኝ የሚል ሁሉ ምንም ምንም ሰው ከሆነ በትክክል ካሰበ ይሄንን ለመመከት ይሄን በዚህ ምክንያት የመጣውን ጉዳት ሁሉ ለመቋቋም አንድ ብሎ ተነስቶ መሰብሰብ አለበት። እንግዲህ የእምነት ጉዳይ ይመለከታል። እምነት ስል የሃይማኖት ሳይሆን እምነት ማለት ሰው ታማኝነቱን በስራ የሚያሳይበት ጊዜ ነው እና ቀደም ባለው ጊዜ ብዙ ሰዎች እየተነሱ ለሰበስባለው ለእንደዚህ ለእንደዚህ ያሉ ብዙ ብዙ ገንዘቦች እንደጠፉ እናውቃለን። አይተነዋል፣ ሰምተነዋል። ያ ብቻ አይደለም ድቡብ ላይ በመሄድ ኃይል መግዣ መከፋፈያ በመሆኑ ብዙ ደባ የተሰራበት ነው። አሁንም ያን የሚሰሩ እንዳሉ እናውቃለን። እየወጡም ስም ማጥፋት ምን ይሄን የሚሰሩ እናውቃለን። ግን የእኛ ስራ አሁን ያለንበት የጀመርነው ስራ የምንሄድበትም ታሪካችን ነው። የወደፊት ታሪካችን በእጃችን እየጻፍ ነው ያለ ነው። የእኛ ስራ ደግሞ ከተአማኒነት ሲነሳ በአንድ ሰው በሁለት ሰው የሚዘወር ነገር አይደለም። በኮሚቴ ነው የሚመራ ማለት ነው። መጀመሪያ እዚህ ኮሚቴ ውስጥ ያለን ሰዎች ከአንድ ከሁለታችን በስተቀር የምንታወቅ ሰዎች አልነበርንም። ግን ይሄንን ኃላፊነት ሲሰጠን ተቀብለን ስንመጣ ሁሉ ነገር ከወደ ኋላችን አድርገን የተሰጠን ኃላፊነት የህዝባችንን መከራ ያንን ከፊታችን አርገን ተነስተን፣ የራሳችንን ኢጎ እኔ የአማርኛውን ቃል ጠፍቶኛል፣ አሁን ያንን አራግፈን ጥለን በመደማመጥ በመስራት እዚህ ደረጃ ደርሰናል። ይቺ የአንድነታችን የመጀመሪያዋ ደረጃ ነጥን እንትን ነች ምዕራፍን በናት ያች ነች። በጣም በጣም በቃ በጥሩ ሁኔታ ላይ ነው እየሰራን ያለ ነው እንግዲህ ይሄ ደግሞ አንድ ሰው ለብቻው ምንም የሚያደርገው ነገር የለም። ተአማንነት ሲመጣ አስር አስራ አንድ የሆኑ ሰዎች እዛ ውስጥ ያለን ከነጋግረን የምንሰራው ስራ ስለሆነ ማንም ማንም ይሄን ቢጠይቅ የሚያገኘው ይችሉ ስለሆነ አንድ ብኮራበት፣ እኔ በእውነቱ እኔ ከማን በልጬ ሳይሆን ይህንን እንደ ሰብሳቢ ብለው ሲመርጡ የራሳቸው እነዚሁ ባልደረባዎቼ በእውነት ትልቅ ኃላፊነት የተቀበልኩት እና በዚህ ጊዜ በዚህ እድሜ ለዚህ ስራ መብቃቴ እድለኛ ነው ብዬ ነው ማስበው። ወንድሞቼም እህቴም በዚህ ኮሚቴ ላይ ያለች ሁላችንም በጣም በጣም ከልባችን የያዝ ነው ትልቅ ስራ ስለሆነ እንግዲህ ታማኝነት ቢባል በመቶ በመቶ የተጣለብን ኃላፊነት የምንወጣ ሆነ ያገኘሁት፣ በጣም አመሰግናለሁ በዚህ ረገድ እድለኛ። መቼም የሰው የጠላቶቻችን ስማትፊነት የጠላቶቻችን ስራ እንደቀጠለ ነው፣ እናየዋለን። በየቦታው የማያደርጉት ነገር የለም። ግን እውነቱን ለመናገር እውነት እንደ ከክር ብትቀጥንም ትወጣለች። ያንን ነው እያየን ያለ ነው ማለት ነው። እና ምንጊዜም ምንጊዜም ለወገኖቻችን ዝግጁ ሆነን በእውቀት በገንዘብ፣ በሀሳብ ለመርዳት ቆመናል እና እርኩስ መንፈስንና ሸረኛነት እንደበኛነት ምንጊዜም እንታገለዋለን። በዛ መንፈስ ነው የተነሳሰ ነው። ገና ደግሞ የባሰ ትልቅ ትልቅ ውጤት እናመጣለን። ማዛ ይህን ነው ምልሽ ነው ቃል የምገባው ለሁሉም ሰው ለአድማጮቻችን፣ ለደጋፊዎቻችን። እና ከአሁን በኋላ ይሄ የሴራው እንትን በቃ እየተጋለጠ ወጥቷል፣ ግልጽ ብሏል። እና ምንም ጫጫታው የሚያመጣው ልዩነት የለም በምድሩም ላይ አርበኞቻችን ስራውን በደንብ እየሰሩት ነው ያለው። እንደዛ ነው እንግዲህ ያን ሁኔታው። ማዚ አመሰግናለሁ። እሺ፣ በጣም አመሰግናለሁ አቶ ለአከ። በዚህ ጉዳይ ላይ ምናልባት ዶክተር ቴዎድሮስ የሚጨምሩት ሀሳብ ካለ እድሉን ለእርስዎ ልስጦት። ኦኬ። ማለት በጣም አመሰግናለሁ በእውነት የአማራ ትግል መከራው ነው ለብዙ ጊዜ የቆየው እንጂ፣ የአማራ ትግል በቅርብ የተጀመረ ነው። በቅርብ የተጀመረ ስለሆነ ብዙ ውጣ ውረዶች ሊኖሩት ይችላሉ እና ሌሎች አደረጃጀቶች የሌሎች ብሔር ብሔረሰቦች አስራ አምስት ሀያ ዓመት ሰላሳ ዓመት ሀምሳ ዓመት በላይ የታገሉና እየታገሉ ከዚያ በላይም ያደረጉት ጊዜ ስለሆነ አካሄዳቸው የጠነከረ አካሄዳቸው የበረታ ሊመስለን ይችላል፣ ግን በትክክለኛ መንገድ ላይ የተቋቋሙ ወይም የተደራጁ ባለመሆናቸው ያገኙትን ስልጣን እንኳ በአግባቡ ሊጠቀሙበት ሳይችሉ እያየናቸው ነው ያሉት እና የአማራ አደረጃጀት በቅርብ ቀን ውስጥ የጀመረ ስለሆነ ይህንን አይነት ውጣ ውረድ ውጣ ውረድ ሊገጥም ይችላል። ምክንያቱም አማራ የመጣበት ከድፍን ከሆነ ኢትዮጵያዊነት ወደ አማራነት የተመለሰ ቡድን ስለሆነ ገና ብዙ አማራ መሰልጠን፣ ገና ብዙ አማራ ማወቅ ያለበት ነገር ይኖራል። ከዚያ በተረፈ እንግዲህ አስመሳይ ሆኑ አስመስለው ከመንግስት ጋር እየሰሩ ያሉ በአማራነት ደረጃ በየማደራጃዎች እና በየከተሞች የሚገኙ ሰዎችን እንግዲህ አጥርቶ ማውጣት እስከሚቻልበት ጊዜ ድረስ እንደዚህ አይነት አጋጣሚዎች ሊሆኑ ሊፈጠሩ ይችላሉ። እስካሁን ድረስ ያለው ሬሌ በጣም አመርቂ ነው። በቂ አይደለም ግን፣ በጣም አመርቂ ነው። ያለን ምርጫ ይሄ ብቻ ነው። ያለን ምርጫ ማሸነፍ ብቻ ነው። ሁለተኛ መንገድ፣ ሶስተኛ መንገድ በመሀል መሄጃ መንገድ የለንም። ማሸነፍ ብቻ ነው የአማራ ህሉን ነው የሚጠርፈው በማሸነፍ ብቻ። ስለዚህ አሁን በየቦታው ያለ ይሄ ብልጭ ድርግም ብልጭ ድርግም የሚለው የአድርባይነትና ከመንግስት ጋር ተለጠፎ የመስራት ፍላጎት ያላቸው ሰዎች ምናምን ነገር በጊዜ ይከስማሉ ይከስማሉ። እና አሁንም በእርጋታ እነኝህን አይነት ነገሮች በውይይት በእርጋታ በጥሞና ለመያዝ መሞከር ነው። ለአከ እንዳለው ብዙ ነገር ይወራል። ብዙ ነገር እንደዚህ እንደዚህ እንደዚህ እንደዚህ፣ ገንዘብ ጎደለ፣ ገንዘብ ጠፋ ምናምን ነገር ሊባል ይችላል። ግን ህሎናችን ምንድን ነው? አእምሯችንን እና የራሳችንን የምናቅበት የራሳችን መስፈርት ስላለን በእርግጥ አመራርነት ኃላፊነት ኪሳራ እንጂ ጥቅም የሚያመጣ ሆኖ አላየሁትም። በእውነት ለመናገር ጥቅም የሚያመጣ ሆኖ አላየሁትም እና ብዙ ስብሰባዎች በግል ነው የሚካሄዱት፣ ጉዞዎች በግል ነው የሚካሄዱት፣ የሆቴል ወጪዎች፣ የመዝዳምን ወጪዎች በሙሉ በግል ነው የምናካሄዳቸው እና እነ ነኝህን አይነት ነገሮችን ያላዩ ሰዎች አስር ብር ሳያወጡ የመቶ ብር ስድብ የሺ ብር ስድብ ሊሰድቡ ይችላሉ እና ይሄ ደግሞ በጊዜ ሊፈታ የሚችል ነገር ነገር ነው እና የእኛ፣ ለማጠቃለል ያክል ማዚት የእኛ ስብሰባችን የሚደረገው ማርች ሀያ ዘጠኝ ቀኑ ፋይፍ አምስት ሰአት እስከ አስራ አንድ ሰአት ፒኤም ነው። ዶናልድ ፎርቲ የሚባለው ላይ ነው። ዶናልድ ሜታሞርፎሲስ ግሪክ ኦርቶዶክስ ቸርች ኦፍ ቶሮንቶ ያ ነው፣ ዳንፎርዝ እና ዶናልድ ላይ ነው ያለው። ስለዚህ ከኪችነር ከሎንዶን ኦንታሪዮ ከኪችነር ወተርሉ ከኪንግስተን ያላቸው ወንድሞቻችን በመሰባሰብ እና በመምጣት በዓላችንን የተሳካ እንድታደርጉልን እንጠይቃለን። አመሰግናለሁ። እሺ ሁለታችሁንም በጣም አመሰግናለሁ። እንግዲህ አድማጭ ተመልካቾቻችን ከታች በምታዩት መልኩም አድራሻውና ቀኑ ተገልጿል። በዚህ ተጨማሪ ምትጨምረው ካለ? እሺ፣ እንደ መዝጊያ ያህል በመጀመሪያ ነገር የሮሃ ሚዲያ ሌሎቹም የአማራ ሚዲያዎች ለምታደርጉት ሁሉ ተሳትፎና አስተዋጽኦ ለዚህ ሰብአዊ እርዳታ ጉዞ ከልብ በጣም ሁላችሁንም በያላችሁበት ለማመስገን እንፈልጋለሁ በኮሚቴያችን ስም ሆኜ። ይሄ የመጀመሪያው ነው የጉዞችን መጀመሪያው፣ እንጂ መጨረሻው አይደለም። ገና ብዙ ብዙ ወደፊት የምንሰራቸው ስራዎች ስላሉ መቀነታችሁን ከበቷችሁን ጠበቅ አርጉ፣ ተዘጋጁ ነው ማለት የምፈልገው እስካሁን ያገኘነው እርዳታ በሙሉ ዲሲ፣ ዳላስ፣ ችካጎ፣ ሎስ አንጀለስ፣ አሁን ዛሬ ነቫዳ፣ ላስት ዊክ ለንደን ኦንታሪዮ ካናዳ ላይ ትልቅ ትልቅ ምስጋና ነው የማቀርበው ለሁላችሁም። መቼም በተገኘንበት ቦታ ሁሉ ያየነው ፍቅር ያየነው ትብብር በጣም በጣም የሚያስደንቅ ነው። የዛን ያህል ደግሞ ውጪ ሆነው ምንጫቹ ወረቀት የሚበትኑ ይህንን ትግል ለማቋረጥ ሂደት የዚህን ድጋፍ ለማቋረጥ የሚፈልጉ ብዙ ሰዎች አሉ፣ እናቃቸዋለን። ታሪክ እየተጻፈ ነው ያለው እና ያ ታሪክ ላይ ማመን ነበር የሚለው ሁሉ የሚመሰገርበት ነው የሚሆነው ማለት ነው። አማራ በድል በድል አድራጊነት ይወጣል ይህን ትግል ጥያቄና መልስ ያለው ምክንያቱም እውነት እውነትን ይዞ ከእውነት ጋር እየሄደ ያለ ህዝብ ስለሆነ አማራ የተነሳው በጥላቻ ሳይሆን ራሱን ለማዳን ነው። ስለዚህ የአማራ በዚህ ትግል መዳን ማለት የሁሉ ብሄር፣ ብሄረሰቦች መዳን ስለሆነ ይህንን ግልጽ ማድረግ ፈልጋለሁ። ላይ ለውጠለቅ ብዬም ካልተናገሩ አለ ጊዜ ይችን ግልጽ ማድረግ እፈልጋለሁ። የጉዞአችን መሰረቱ ይሄጣል ነው። እና ብዙ ሰው እየነቃ አይንን እየከፈተ እያየ መጥቶ አሁን በጣም በጣም በቁጭት ላይ ነው ያለው። እና እንግዲህ እዚህ ላይ የሚዲያው ሚና ደግሞ ትልቅ ነው። ስለዚህ የአማራ ሚዲያዎች አመሰግናችኋለሁ። ከአማራ ሚዲያ ውጭ ያሉ እንደ ድምርም ሆነ ሌሎችም ኢንተርቪው ያደርጉናሉ እነሱንም አመስክንፋለግበት ጊዜ ምክንያቱም ይሄ ሁሉን የሚመለከት ስለሆነ ማለት ነው። ግን በተለይ ማዛ ለምሰሉ ስራ አንችን በጣም ነው ማመሰግንሽ። በዚህ ብቻ ሳይሆን በብዙ ስራ ላይ ስላለሽ አንችን እንዳመሰገን እፈልጋለሁ። እንግዲህ ብዙችን የአንድነት ጉዞ ነው። ሁላችንም ባቡሩ ላይ ተሳፍረን እየተጓዝን ያለ ነው። በድል ልገናኝ ነው ብሎ በጣም አመሰግናለሁ። ለዚህ ጊዜ ተንክ ዩ በጣም አመሰግናለው አቶ ላከ እግዚአብሔር ያክብርልኝ የመጨረሻ መልእክታችን እንግዲህ የተገናኘንበት ዋናውም አላማ በመጪው ቅዳሜ ማርች 29 በቶሮንቶ ለሚካሄደው የገቢ የሰብአዊ ድጋፍ የገቢ ማሰባሰቢያ ፕሮግራም በአካባቢው የምትገኙ ሰዎች ከታች በተገለጸው ቦታ ላይ ተገኝታችሁ ድጋፋችሁ እንድታደርጉ ወገናዊ ጥሪ ለማቅረብ ነው። አብረውኝ የነበሩት አቶ ለአከ ምስክርና ዶክተር ቴዎድሮስ አዘነ ነበሩ። ሁላታችሁንም በጣም አመሰግናለሁ። እግዚአብሔር አክብርልኝ በርቱ።